ድረትዮ ሚዲያ በለተሰኘው የማለዳ ዜና ወጃው በአቶ ይልቃል የሚመራው የሰማያዊ ፓርቲ ቡድን ኢሕአዴግ ከጠራው የፓርቲዎች ውይይት እንዲወጣ ተደረገ። ትራንስፓረንሲ ኢንተርናሽናል የተባለው ተቋም ከፍተኛ ሙስና ከሚፈጸምባቸው ሀገራት አንዷ ኢትዮጵያ መሆኗን አስታወቀ። የግል ባንኮች ውህደት አይቀሬ መሆኑ ተገለጸ። የኤሌክትሪክ ኃይል ፕሮጀክቶች በፋይናንስ እጥረት ምክንያት መጓተታቸው ተገለጸ። ኢትዮጵያ ለታንዛኒያ 400 ሜጋ ዋት የኤሌክትሪክ ኃይል ለመሸጥ ስምምነት ፈረመች። የቱርክ ትምህርት ቤቶች በሽብር ከሚጠረጠረው የፌቱላህ ጉለን እንቅስቃሴ እንቅስቃሴ ጋር ንክኪ እንደሌላቸው በመግለጽ የይዘጉ ጥያቄዎችን ውድቅ አደረጉ፣ የሚባሉትን አበይት ወሬዎች የሚያስቃኘን ይሆናል። በቅድሚያ በአቶ ይልቃል የሚመራው የሰማያዊ ፓርቲ ቡድን ኢህአዴግ ከጠራው የፓርቲዎች ውይይት እንዲወጣ ተደርጓል። ኢህአዴግ ለቅድመ ውይይት ከጠራቸው 22 ተቃዋሚ ፓርቲዎች መካከል በአቶ ይልቃል ጌትነት የሚመራው የሰማያዊ ፓርቲ ቡድን የተገኘ ቢሆንም በውይይቱ ላይ መሳተፍ የቻለው እስከ ሻይ እረፍት ድረስ ብቻ መሆኑን አስታውቋል። ከመስከረም 28 ቀን 2009 ዓ ም ወዲህ የሰማያዊ ፓርቲ ትክክለኛ መሪ ማን እንደሆነ በትክክል ማወቅ አልተቻለም። ማለትም የተወሰኑ አባላት የፓርቲው ሊቀመንበር አቶ የሽዋስ አሰፋ መሆናቸውን ሲገልጹ ሌሎች ደግሞ አቶ ይልቃል ጌትነት መሆናቸውን እየገለጹ ነው። ኢሕአዴግ ግን ለቅድመ ውይይት ባለቀ ሰዓትም ቢሆን እንዲገኙ ጥሪ ያቀረበላቸው ለእነ አቶ ይልቃል መሆኑን በውይይቱ ላይ የተሳተፉት የፓርቲው ምክር ቤት አባላት ለሪፖርተር ጋዜጣ ተናግረዋል። በውይይቱ ላይ እስከ ሻይ ረፍት ድረስ መሳተፋቸውን የገለጹት የፓርቲው ምክር ቤት አባላት አቶ ስለሺ ፈይሳና አቶ የድነቃቸው አዲስ ለሪፖርተር እንደተናገሩት እነሱን ጨምሮ በውይይቱ ላይ 22 ተቃዋሚ ፓርቲዎች ተገኝተዋል። ነገር ግን ለሻ ጉዳይ እረፍት ወጥተው ሲመለሱ እና አቶ ስለሺ በአቶ ሽፈራው ሽጉጤ መጠራታቸውን አቶ ሽፈራው ጠርተዋቸው ሕጋዊ የሰማያዊ ፓርቲ መሪ ማን እንደሆነ ሲጠይቋቸው እነሱ የሚያውቁትና በምርጫ ቦርዱም የሚታወቁት አቶ ይልቃል ጌትነት መሆናቸውን እንደገለጹላቸው ተወካዮቹ መግለጻቸውን አስረድተዋል። ነገር ግን ሰማያዊ ፓርቲ በመደበኛ ጉባኤ የተመረጠ መሪ እንዳለው አቤቱታ ቀርቦላቸው ከምርጫ ቦርድ ሲያረጋግጡ ትክክል መሆኑ ስለተረዱ ከሻይ እረፍት በኋላ መሳተፍ እንደማይችሉ ተገልጾላቸው መመለሳቸውን አስረድተዋል። በዚህም የሚመለከተው አካል የኢትዮጵያ ምርጫ ቦርድ እያለ ኢህአዴግ የሚፈልገውንና የሚስማማውን የፓርቲ መሪ እሱ የሚወስን መሆኑን ይሄ ደግሞ በእነሱ የተጀመረ ባለመሆኑ ብዙም እንዳልገረማቸው ተናግረዋል። ነገር ግን ድርጊቱ እንደ አገር ተገቢ አለመሆኑ እና ህግ ሊከበር እንደሚገባም አክለዋል። በሌላ በኩል በውይይቱ ላይ መሳተፋቸውን የገለጹትና ስለ ሰማያዊ ፓርቲ ማብራሪያና አቋማቸውን መግለጻቸውን የተናገሩት ሌላው የሰማያዊ ፓርቲ ሊቀመንበር መሆናቸውን የሚናገሩት አቶ የሽዋስ አሰፋ አገርና ህዝብን የማረጋጋት ጉዳይ ቅድሚያ እንዲስ የሰጠው ጥሪ ማቅረባቸውን ለሪፖርተር ጋዜጣ ገልጸዋል። በአቶ ይሸዋስና በአቶ ይልቃል መካከል ያለውን እኔ ነኝ ሊቀመንበር ጉዳይ ላይ ውሳኔ ለመስጠት ምርጫ ቦርድ እያጠናው መሆኑን ገልጿል። ኢህአዴግ ጥር 10 ቀን 2009 ዓ ም በጠራው ቅድመ ውይይት ላይ የተገኙት 22 ፓርቲዎች የየራሳቸውን ምክረ ሀሳብ ማለትም ፕሮፖዛል ለህዝብ ተወካዮች ምክር ቤት ለማስገባት መስማማታቸው ታውቋል። አራት የተስማሙባቸው ነጥቦች ቀጥሎ የሚደረጉ ውይይቶችና ክርክሮች በማን እንደሚመሩ፣ በውይይቱ ላይ እነማን በታዛቢነት እንደሚሳተፉ ውይይቱ ምን አይነት የአካሄድ የአጀንዳና የንግግር ስርዓት እንደሚኖረውና ከውይይትና ከድርድር በኋላ ጋዜጣዊ መግለጫዎች እንዴት እንደሚሰጡ የሚገልጹ መሆኑም ታውቋል ሲል በትናንት ዘገባው ሪፖርተር ጋዜጣ ዘግቧል። በየአመቱ በየአገራቱ ያለውን የሙስና መጠን ደረጃ የሚዘረዝር ዘገባ የሚያወጣው ትራንስፓረንሲ ኢንተርናሽናል የተባለው ተቋም ከፍተኛ ሙስና ከሚፈጸምባቸው አገራት አንዷ ኢትዮጵያ መሆኗን አመላክቷል። በቀድሞው የደቡብ አፍሪካ ፕሬዝደንት ታቦ ኢምቤኪ መሪነት የተካሄደ ሌላ ጥናትም በአምስት ዓመታት ውስጥ ብቻ ከኢትዮጵያ ህገወጥ በሆነ መንገድ አስር ቢሊዮን የአሜሪካን ዶላር ወደ ውጭ ሸሽቷል የሚል ጥናቱን ይፋ አድርጓል። የኢትዮጵያ መንግስት ከቅርብ ጊዜያት ወዲህ ሙስናን ለመዋጋት ቆርጬ ተነስቻለው ሲል ይደመጣል። ለእርምጃው ማሳያም ከሙስና ጋር በተገናኘ መረጃ አግኝቼባቸዋለሁ ያላቸውን ከአንድ መቶ የሚበልጡ ግለሰቦች ማሰሩን አስታውቋል። በአገሪቱ ሙስና መዋቅራዊ ሆኗል የሚሉት ጉዳዩን በቅርበት የሚያስተውሉ ወገኖች ገዢው ፓርቲ ሙስናን ለማጥፋት ተጀምሯል በሚለው ዘመቻው ቁርጠኝነቱን ገና አላሳየም፣ የእስሩ እርምጃም ቅርንጫፎች እንጂ ግንድና ስሩ ላይ አላነጣጠረም ሲሉ ይተቻሉ። የዘገባው ምንጭ ዶሸቬሌ የአማርኛው ቋንቋ አገልግሎት ክፍል ነው። የግል ባንኮች ወደፊት በሚቀመጥላቸው የጊዜ ገደብ የካፒታል መጠናቸውን ማሟላት የማይችሉ ከሆነ ወደ ውህደት ማምራታቸው የማይቀር መሆኑን የኢትዮጵያ ብሔራዊ ባንክ ገዢ ገልጸዋል። የብሔራዊ ባንክ ገዢ አቶ ተክለ ወልድ አጥናፉ ከሪፖርተር ጋር ባደረጉት ሰፊ ቃለ ምልልስ እንደገለጹት በአገሪቱ ውስጥ ያሉትን ባንኮች እንዲጠናከሩ ከዚህ በኋላ ካፒታላቸውን ማሳደግና አገልግሎታቸውን ማስፋት ይጠበቅባቸዋል። ለዚህም ካፒታል ማሳደግ የግድ ነው። ከዚህ ቀደም ካፒታላቸውን ሁለት ቢሊዮን ብር ማድረስ እንዳለባ ባቸው የተገለጸላቸው መሆኑን ያስታወሱት ገዥው ከዚህ በኋላ ካፒታላቸውን ምን ያህል ማድረስ እንደሚገባቸው በመንግስት ውሳኔ መሰረት እንደሚገለጽ አመልክተዋል። የሚጠበቅባቸውን ካፒታል በምን ያህል ጊዜ ማሟላት እንዳለባቸው ጭምር ከታወቀ በኋላ በዚያ ጊዜ ውስጥ የሚጠቀሰውን የካፒታል መጠን ካላሟሉ እንዲዋሃዱ ሊደረግ እንደሚችል አስታውቀዋል። ጠንካራ የፋይናንስ ተቋም ለመፍጠር ከተፈለገ ውህደት የማይቀር መሆኑን የጠቆሙት አቶ ተክለወልድ አዲስ እየተጠና ያለው ጥናት ከተጠናቀቀና ውሳኔ ከተሰጠው በኋላ ውህደት ግዴታ ይሆናል ለዋል። ከሀገሪቱ ባንኮች አፈጣጠር አኳያ አንዱን ከአንዱ ማዋሃድ እንዴት ይቻላል የሚል ጥያቄ የቀረበላቸው አቶ ተክለወልድ ብሔራዊ ባንክ እነዚህን የፋይናንስ ተቋማት የሚያውቃቸው እንደ አንድ አትራፊ ሼር ኩባንያ ነው፣ ስለዚህ ጊዜው ሲደርስ እናሳውቃለን ብለዋል። መንግስት እንዲህ ያሉ የፋይናንስ ተቋማት ተጠናክረው እንዲወጡ ኃላፊነት ያለበት ከመሆኑ አንጻር ባንኮች የያዙት ገንዘብም የህዝብ መሆኑ መታወቅ እንዳለበት ጠቁመዋል። አያይዘውም ባንኮች በአሁኑ ወቅት በቁጠባ የሰበሰቡት ገንዘብ ከ467 ቢሊዮን ብር በላይ እንደሚደርስ አስታውሰዋል። የመንግስትም ሆነ የግል ባንኮች በድምሩ ያላቸው ካፒታል 30 ቢሊዮን ብር ሲሆን ይህ የካፒታል ገንዘብ ሲቀንስ ቀሪው 437 ቢሊዮን ብር የህዝብ ነው። ስለዚህ የህዝብ ገንዘብ በተገቢው መንገድ እንዲሄድ የኢትዮጵያ ብሔራዊ ባንክና መንግስት ማንኛውንም ነገር ያደርጋሉ ሲሉ አክለዋል። መንግስት ወደዚህ እርምጃ ሊገባ የሚችለው ግን አዲስ በተጠናው ጥናት መሰረት ባንኮቹ ሊደርሱበት ይገባል ተብሎ የሚወሰነውን የካፒታል መጠን በተቀመጠው ጊዜ ማሟላት ካልቻሉ ነው። በአሁኑ ወቅት ባንኮች ካፒታላቸው ሁለት ቢሊዮን ብር ማድረስ አለ ባቸው የተባለ ሲሆን ለዚህ ቀነ ገደብ አልተቀመጠም። በአዲሱ ጥናትም ባንኮች መድረስ የሚገባቸውን የካፒታል መጠን ከሁለት ቢሊዮን ብር በላይ ይሁን አይሁን አቶ ተክለወልድ ከመግለጽ ተቆጥበዋል። ሆኖም አስፈላጊ እስከሆነ ድረስ ውህደት ይኖራል ተብሏል። የውጭ ዜጎች፣ የውጭ ኩባንያዎች፣ የውጭ ዜግነት ያላቸው ኢትዮጵያውያን በፋይናንስ ዘርፍ ውስጥ እንዲገቡ ሊፈቀድ የሚችል ቢሆንም ጊዜው አሁን አለመሆኑን ከአቶ ተክለወልድ ማብራሪያ ለመረዳት ተችሏል ሲል በትላንት ህትሙ ሪፖርተር ጋዜጣ ዘግበዋል። በሀገሪቱ ሊካሄዱ የታሰቡ የኤሌክትሪክ ኃይል ማመንጫ ፕሮጀክቶች በገንዘብ እጦት ምክንያት መጓተታቸውን የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ገልጸዋል። ዋና ስራ አስፈጻሚዋ ኢንጂነር አዜብ አስናቃ ተቋማቸውን የስድስት ወራት የሥራ ፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የተፈጥሮ ሀብት ልማትና አካባቢ ጥበቃ ጉዳዮች ቋሚ ኮሚቴ ጥር 8 ቀን 2009 ዓ ም ባቀረቡበት ወቅት ነው ይህንን የገለጹት። የኢትዮጵያ ኤሌክትሪክ ኃይል ከፍተኛ አመራሮች ስትራቴጂካዊ በሆነ ጉዳዮች ላይ አትኩረው እንዳይሰሩ የሚያደርጉ ጥቃ ቀን ችግሮች መኖራቸው የፕሮጀክቶችና የሌሎች ስትራቴጂካዊ ጉዳዮች አፈጻጸም ዝቅተኛ እንዲሆን ማድረጉን አስረድተዋል። በዋናነት ግን በአገር አቀፍ ደረጃ ያለው የበጀት እጥረት ፕሮጀክቶች በሚፈለገው ፍጥነት እንዳይካሄዱ ማድረጉን ጠቁመዋል። ቋሚ ኮሚቴው ግን የፕሮጀክቶች መጓተት በፋይናንስ ችግር ብቻ እየተሳበበ እንዳይቀጥል ተቋሙ ኃላፊነቱን በአግባቡ በመወጣት የሚፈለግበትን እንዲያደርግ መመሪያ ሰጥቷል። መንግስት በሁለተኛው የእድገትና ትራንስፎርሜሽን እቅድ የተያያዙ የኤሌክትሪክ ኃይል ማመንጫዎች በውጭ ባለሀብቶችና በመንግስት ብር እንዲገነቡ መወሰኑ መዘገባችን ይታወሳል። በአምስት ዓመታት ጊዜ ውስጥ 13699 ሜጋዋት ኤሌክትሪክ ኃይል ለማመንጨት የታቀደ ሲሆን 7579 ሜጋዋት ከውሃ ኃይል ለማመንጨት ታስቧል። ከዚህ ውስጥ 3758 ሜጋዋት የሚሆነው በግል ባለሀብቶች እንዲገነባ ተወስኗል። ከፀሐይ ኃይል 5200 ሜጋዋት ኃይል ለማመንጨት የታቀደው ሙሉ በሙሉ እንዲሁም 3600 ሜጋዋት የንፋስ ኤሌክትሪክ ኃይል ፕሮጀክቶች በግል ባለሀብቶች ተግባራዊ እንዲደረግ ተወስኗል። ይህ መሰረት በማድረግ የኢትዮጵያ ኤሌክትሪክ ኃይል ከ2 2008 ዓ.ም ጀምሮ ለበርካታ የኃይል ማመንጫ ፕሮጀክቶች ጨረታ ያወጣ ቢሆንም ወደ ትግበራ መግባት አልተቻለም። ያወጣቸው ጨረታዎች 200 ሜጋዋት ከውሃ ኃይል ለማስገኘት ሲሆን የግል ባለሀብቶች በራሳቸው ገንዘብ አልምተው ለመንግስት እንዲሸጡ የሚጋብዙ ናቸው። በጨረታው የተሳተፉ ውስን መሆናቸውንና ሂደቱም ሰፊ ድርድርን የማይጠይቅ መሆኑን ለማወቅ ተችሏል። ከውሃ የኤሌክትሪክ ኃይል ፕሮጀክቶች በተጨማሪ የንፋስ ኃይል ማመንጫዎችንም የግል ባለሀብቶች አልምተው የኤሌክትሪክ ኃይል ለመንግስት እንዲሸጡ ጨረታ ቢወጣም እስካሁን ወደ ስምምነት መድረስ የተሻለው ከአንድ የኢጣሊያ ኩባንያ ጋር ብቻ ነው። የዘገባው ምንጭ ሪፖርተር ጋዜጣ ነው። በኢትዮጵያና በታንዛኒያ መንግስታት መካከል ሲካሄድ የቆየው የኤሌክትሪክ ኃይል ሽያይ ስምምነት ድርድር ተጠናቆ ከረቡዕ ጥር 10 ቀን 2009 ዓ.ም ጀምሮ በታንዛኒያ አሩሻ ከተማ ሲካሄድ የቆየው የምስራቅ አፍሪካ ኃይል ትእስር ጉባኤ ጎን ለጎን የኤሌክትሪክ ኃይል ሽያይ ስምምነቱ ተፈርመዋል። ታንዛኒያ ከሱዳን፣ ከኬንያ፣ ከጅቡቲና ከሶማሌላንድ ቀጥሎ ከኢትዮጵያ የኤሌክትሪክ ኃይል ለመግዛት የተፈራረመች አምስተኛ አገር ሆናለች። ለጉዳዩ ቅርበት ያላቸው ምንጮች ለሪፖርተር እንደገለጹት በአንድ ኪሎ ዋት 11 የአሜሪካ ሳንቲም ክፍያ 400 ሜጋዋት የኤሌክትሪክ ኃይል ለማቅረብ ስምምነቱ ተፈርመዋል። በስብሰባው ለመካፈልና የኤሌክትሪክ ኃይል ሽያጭ ስምምነቱን ለመፈረም የተጓዘውን የኢትዮጵያ ልዑካን ቡድን የመሩት የውሃ መስኖና ኤሌክትሪክ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ናቸው። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቅና የኢትዮጵያ ኤሌክትሪክ ኃይል ፕላኒንግ ዳይሬክተር አቶ መኩሪያ ለማን ጨምሮ የተለያዩ የስራ ኃላፊዎች በልዑካን ቡድን ውስጥ ተካተዋል። የምስራቅ አፍሪካ የኤሌክትሪክ ኃይል ቋት ለመሆን እየሰራች የምትገኘው ኢትዮጵያ ለታንዛኒያ ኤሌክትሪክ ለማቅረብ ያቀደችው በኬንያ በኩል ነው። ከደቡብ ክልል ወላይታ ዞን ሶዶ ከተማ ጀምሮ እስከ ኬንያ ድረስ 400 ኪሎ ቮልት መሸከም የሚችል ኤሌክትሪክ ኃይል ማስተላለፊያ መስመር እየተገነባ ነው። ከኢትዮጵያ የሚለቀቀውን ኃይል ታንዛኒያ ከኬንያ ድንበር እንደምትቀበል ተገልጿል። ኢትዮጵያ ከብሩንዲ ከሩዋንዳና ከየመን ጋር የኤሌክትሪክ ኃይል ሽያጭ የመግባቢያ ሰነድ ተፈራርማ የተለያዩ ድርድሮችን በማካሄድ ላይ ትገኛለች። የኢትዮጵያ ቀጣዩ ስትራቴጂ በጅቡቲ በኩል የመንን አቋርጦ ለሳውዲ አረቢያ የኤሌክትሪክ ኃይል ለመሸጥ የሚያስችል ፕሮጀክት መጀመር መሆኑን መረጃዎች ያመለክታሉ። ኢትዮጵያ ከውሃ ብቻ 45000 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም አላት። በመጨረሻም ነጃሽ ኢትዮተርኪሽ ኢንተርናሽናል በሚል ስያሜ በኢትዮጵያ ላለፉት 12 ዓመታት ሲንቀሳቀሱ የቆዩ ትምህርት ቤቶች በቱርክ የመፈንቅለ መንግስት ሙከራ ውስጥ እጃቸው አለበት ከሚባሉት ፌቱላ ጉለንና በእሳቸው ስም ከሚንቀሳቀሰው የጉለኒስት ወይም የሂዝሙት እንቅስቃሴ ጋር ንክኪ እንደሌላቸው በመግለጽ በቱርክ መንግስት የቀረበባቸውን የይዘጉልን ጥያቄ እንደማይቀበሉ የትምህርት ቤቶቹ ኃላፊዎች አስታውቀዋል። የነጃሽ ኢትዮተርኪሽ ኢንተርናሽናል ትምህርት ቤቶች የትምህርት አስተባባሪና የአይናክ ትምህርትና ሕክምና አገልግሎት ኩባንያ ምክትል ስራ አስኪያጅ ሰሊን አይዲን ለጋዜጠኞች እንዳስታወቁት ኩባንያቸውም ሆነ ትምህርት ቤቶቹ በቱርክ መንግስት በሽብር ተግባር ከሚጠረጠረው የፌቱላህ ጉለን እንቅስቃሴ ምንም አይነት ግንኙነት የሌላቸው ቢሆንም የቱርክ መንግስት በፍረጃ ውንጀላ እያቀረበባቸው ይገኛል። የቱርክ መንግስት አዲስ አበባ በሚገኘው ኢምባሲ በኩል ከፌቱላህ ጉለን እንቅስቃሴ ጋር ግንኙነት ያላቸውን የትምህርትና የንግድ ተቋማት እንዲዘጉ መጠየቁን ሪፖርተር መዘገቡ ይታወሳል። ይህ ጥያቄ ግን በኢትዮጵያ መንግስት ምላሽ ሳይገኝ ቆይቷል። ሙጃሂዲን እንደሚሉት ትምህርት ቤቶቻቸውም ሆኑ የንግድ ኩባንያቸው የኢትዮጵያን ህግ አክብረው በኢትዮጵያ እየሰሩ የሚገኙ፣ ታክስና ሌሎችንም እዳዎችን በአግባቡ የሚከፍሉ፣ መንግስትም ምንም አይነት ችግር ያላገኘባቸው ተቋማት ናቸው። ከዚህ በተጨማሪ ትልቁን ድርሻ የሚይዙት የትምህርት ቤቶቹ ተማሪዎችና ወላጆች በመሆናቸው ከሃይማኖት ነጻ የሆነ ትምህርት ውጪ ምንም አይነት ሃይማኖታዊና ሌሎች ፖለቲካ ላይ ያጠነጠኑ የትምህርት አሰጣጥ እንደሌላቸው ሚስተር አይዲን ገልጸዋል። ላለፉት አስራ ሁለት ዓመታትም ትርፍን መሰረት ያደረገና የአገሪቱን ስርዓተ ትምህርት ያከበረ የትምህርት ስራ ሲተገበር መቆየቱንም ጠቁመዋል። በአዲስ አበባ አፍሪካ ህብረት አካባቢ፣ በሲኤምሲ፣ በሳር ቤት እንዲሁም በዓለም ገና 1700 ገደማ ተማሪዎችን በመቀበል እያስተናገደ እንደሚገኝ ሚስተር አይዲንን ጨምሮ ሐሳን ኮላክና ፋቲህ ካንግሉን የተባሉት የትምህርት ቤቶቹ ዳይሬክተሮች ገልጸዋል። አብዛኛዎቹ ተማሪዎች ከተለያዩ ቤተ እምነቶች የተውጣጡ ኢትዮጵያውያንን ጨምሮ የ38 አገሮች ዜግነት ያላቸው እንደሆኑ አብራርተዋል። ከ320 ያላነሱ መምህራንና ሌሎች ደጋፊ ሰራተኞች እንዲሁም ከኢትዮጵያ፣ ከኬንያ፣ ከቱርክና ከሌሎች ሀገሮች የተውጣጡ በመሆናቸው በቱርክ መንግስት እየቀረባቸው ያለውን ውንጀላ ውድቅ የሚያደርገው እንደሆነ ሶስቱ ኃላፊዎች ተናግረዋል። የኢትዮጵያ መንግስት ከቱርክ መንግስት ለቀረበለት ጥያቄ የሰጠው ምላሽ ምን እንደሆነና በትምህርት ቤቶቹ ላይ ስላለው አቋም ከትምህርት ሚኒስቴር ምላሽ ለማግኘት ሪፖርተር ሞክሮ ጉዳዩን ያውቃሉ የተባሉ ኃላፊዎች ስብሰባ ላይ በመሆናቸው መረጃ ማግኘት አልተቻለም። የቱርክ መንግስት በበኩሉ ከወራት በፊት ከተቃጣበት የመፈንቅለ መንግስት ሙከራ ጀርባ በአሜሪካ የሚኖሩትና በመላ በዓለም በርካታ ቱርኳውያን ተከታዮች እንዳሏቸው በሚነገርላቸው ሞሐመድ ፌቱላህ ጉለን የሚመራ አንጃ መንግስቱን በኃይል ሊንድ እንደሞከረ ደጋግሞ ሲገልጽና እንቅስቃሴውንም በአሸባሪ ቡድን እንደፈረጀ ይታወሳል። በርካቶች የተገደሉበት የግልበጣ ሙከራውን ተከትሎን በሺዎች የሚቆጠሩ የጉለን ደጋፊዎችና ተባባሪዎች መታሰራቸው ይታወቃል። የቱርክ መንግስት ማሪፍ ፋውንዴሽን የተባለውን መንግስታዊ ተቋም በቅርቡ በመመስረት ከፋቱላ ጉለን እንቅስቃሴ ጋር ንክኪ ያላቸውን ትምህርት ቤቶችና ተቋማት ለመተካት ጥያቄ ማቅረቡ ይታወሳል። በቅርቡ በኢስታንቡል በተካሄደው የቱርክና የአፍሪካ የኢንቨስትመንት ፎረም ወቅትም ፕሬዚደንት ረሲብ ጣይብ ኤርዶጋን ይህንኑ ጥያቄያቸውን ለአፍሪካ መሪዎች አቅርበው ነበር። ትምህርት ቤቶቹን በማሪፍ መተካት ካልተቻለም ተፎካካሪ በመሆን እንዲቀናቀኑ ለማድረግ የቱርክ መንግስት የሚያደርገው እንቅስቃሴ በሳውዲ አረቢያና በኢስላሚክ ባንክ በኩል ተቀባይነት ማግኘቱም ተሰምቷል። የ10 ሚሊዮን ዶላር መዋጮ እንደተደረገለትም የመገናኛ ብዙሃን ዘገባዎች ይጠቁማሉ። ፋውንዴሽኑ መመስረቱ ብቻም ሳይሆን በኢትዮጵያ መንቀሳቀስ ማንቀሳቀስ ቢጀምር ምናልባት የኢትዮ ተርኪሽ ትምህርት ቤቶች የስም ለውጥ ሊያደርጉ እንደሚችሉ፣ ይህ ቱርክ የሚለውን ቃል ከስያሜያቸው ሊያነሱ እንደሚችሉ ሚስተር አይዲን ጠቁመዋል። የዘገባው ምንጭ ሪፖርተር ጋዜጣ ነው። የድሬ ቲዩብ የለተሰኘው የማለዳ ወሬዎች እኒ ነበሩ። መልካም ቀን ይሁንላችሁ።